በክልሉ የጤና መድን ነባርና አዲስ አባላትን ከማፍራት አኳያ ወደ 390 ሺህ አባላት ከፍ ማድረግ እንደተቻለ በግምገማ መድረክ የተነሳ ሲሆን ከነዚህም አባላት ከ334 ሚሊዮን በላይ ብር መዋጮ ለመሰብሰብ ተችለዋል። የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በግምገማ መድረክ ተገኝተው እንደተናገሩት ህብረተሰቡ በአነስተኛ ወጪ ጥራት ያለው የጤና አገልግሎት እንዲያገኝ በየደረጃው የሚገኙ አካላት አባላትን ለማፍራት የጀመሩትን ተግባር ማጠናከር ይገባል ብለዋል። በአጭር ጊዜ ውስጥ በአራት ሳምንታት ውስጥ በጣም ዝቅተኛ ፈዘዘም ከነበርንበት አትልስት እድሳቱን አሁን ባለንበት 85 ፐርሰንት መድረስ ማለት ቀላል አይደለም። ይሄ በአንድ በኩል ነገሮችን፣ ጉዳዮችን አመራሩ በቁርጠኝነት ሲይዝ ሲመራ እንዴት ማሳካት እንደሚቻል እኛ የተማርንበት ነው። ምናልባት የዚህ የማጥመን ተሞክሮ በደንብ ቀምረን ወደፊት በሌሎች ንቅናቄዎችም እንደ አንድ ቱል ወይም ኢንስትሩመንት መጠቀም ያለብን ይመስለኛል። በዞኖች የተጀመረው ሀብት የማሰባሰቡ ሂደት ትኩረት እንደሚያስፈልግ የተናገሩት ርዕሰ መስተዳድሩ ለጤና መድን አባላት በጤና ተቋማት አገልግሎቱ ቅድሚያ እንዲሰጥ ያስፈልጋል ሲሉም ገልጸዋል። ከባለ ሀብቱ ከተለያዩ ግለሰቦች ለድሀ ድሀ ሀብት መሰብሰብ የሄዱበት ርቀት በጣም ቀላል አይደለም። 14 ሚሊዮን ለአንድ ሆስፒታል እንኳ ድጎማ ብትሰጡ አመቱን ሙሉ ከጮኸት ያድናችኋል። በተወሰነ ደረጃ እንደው አንድ ስድስት ወር ያ ያ ሆስፒታል ወይ ጤና ተቋም መዋጮ አይጠይቃችሁ ማለት ነው። ይሄ 14 ሚሊዮን ከሌላ ከማይታከሙ ወገን ነው የተሰበሰበው እና ትልቅ ሪሊ እምርታዊ የሆነ ለውጥ ነው። የአባላት መዋጮ አሰባሰብ፣ የጤና አገልግሎት አሰጣጥና የመረጃ አያያዝ ስርዓት ላይ የሚስተዋሉ ችግሮችን በመቅረፍ የህብረተሰቡ ተጠቃሚነት እንዲጎለብት በቅንጅት እንደሚሰሩ በግምገማ መድረክ የተገኙ ተሳታፊዎች ሀሳብና አስተያየት ሰጥተዋል። አገልግሎት አሰጣጡ ላይ ያለውን የምታዩትን ክፍተቶች ለማረም የህንባቸው የተወሰኑ ጅምሮች አሉ። ጤና ተቋም ሰው ሲገባ ጤና መድህን የሚሸጥ ተቋም መሆን መቻል አለበት። ቅድሚያ ለጤና መድህን አባላት መሰጠት መቻል አለበት ተብሎ በደንብ አቅጣጫ ተቀምጦ ሁሉም ቦታ ላይ ኦፕን ተከፍቷል። የባት ከሚራ በሞ አኳያ የተነሳው አንዱ በተለይ አብዛኛው ገንዘቦች እነዚህ የተሰበሰቡት ባንክ ገብቷል ግን አሁን ላይ ከባንክ ስቴትመንት ጋር ተያይዞ ኦልሞስት አሁን እስከ ሀያ ሚሊዮን እንትን ወደ ዞናል አካውንት ተገልብጦ ይመጣል አሁን እዚህ መድረኩ ሳንጨርስ ና ሁለት መዋቅሮች ብቻ ነው ትንሽ የተቸገረ ነው። ገንዘብ በወቅቱ ወደ ባንክ ያለማስተላለፍ ችግር በቀጣይ ሊስተካከል እንደሚገባም ተሳታፊዎቹ አስተያየት ሰጥተዋል። የወጣ ካሪኔ ሳይመለስ ሌላ ካሪኔ መስጠት የለብንም የሚለውን እንደ ኮንትራሪ ገምግመናል። ምክንያቱም ያ በዛ ካሪኔ የተሰበሰበው ገንዘብ የት ነው የሚለው ነገር ስራ አስኪያጁን ስንጠይቅ ነበር። በየፖኬቴ ያሉ ሪፖርት የማይደረጉ ቁጥሮችንም ለማየት ሞክረናል። ከአዲስ አባላት ጋር ከእድሳት ጋር ገንዘብ በወቅቱ ያለማስገባትን እኛም ሲሪየስ ሊገምግመናል ባንክ ይርቃል የሚል ነው። ሁለተኛ ሩቅ ቦታ ያሉት ሶስት፣ አራት፣ አምስት ካርኒ ሳይጨርሱ መመላለስ ትንሽ ያስቸግራል አይነት ነገር ያነሱበት ሁኔታ ነው ያለው። በዚህ መሰረት የተሻለ ወደፊት የመጡም አሉ። ከአባላት ብዛት አንጻር ወደ ባንክ ገቢ የተደረገ ያለው ሂሳብ አነስተኛ መሆን በዞኖች አካባቢ የተጠናከረ ክትትል ሊደረግ ይገባል ሲሉም ዶክተር ኢንጅነር ነጋሽ ዋጌሾ አሳስበዋል። ባይዘወይ የእኛ አሁን የማጠሚ አፈጻጸም የምንመጻድቅበት አይደለም ከዜሮ ስለተነሳን ካልሆነ በቀር 58 58 ጥቅሉ ከ8663 አባላትን መድረስ አለብን 39 አካባቢ ነን ያለ ነው ከአባላት ቁጥር አኳያ ይሄ ከዚህ አንጻር ስታየው 663 ሺህ አባላት ይጠበቃሉ። 390 ሺህ አካባቢ ነን ያለ ነው። የጤና መድን አባላት በጤና ተቋማት ጥራት ያለው የጤና አገልግሎት እንዲያገኙ በቀጣይ ጤና ተቋማትን ከአገልግሎት አሰጣጥ አኳያ እንደሚገመግሙም ነው ርዕሰ መስተዳድሩ የገለጹት። ይህ ሆስፒታሎችን፣ የጤና ተቋማትን፣ የጤና ጣቢያዎችን፣ የክሊኒኮችን ይህ አገልግሎት አሰጣጥ ማሻሻል አለብን። እንደውም ቀጣይ ምንገመግመው በጤና ላይ ለውጥ እናመጣለን ካልን ማጠመን እንደገመገም ነው። ጤና ተቋማትን እንገምገም እስቲ። የአገልግሎት አሰጣጥን ስለ ማሻሻል ተብሎ ራሱ የቻለ ነባራዊ ዳራውን ችግሩን ጤና ቢሮ ዳሳችሁ ሰነድ አዘጋጁ። እኔም ፓርቲም ልክ ይህን ማጠመን እንደመራን አብረን እንመራለን። ጤና ተቋማትንም ተከፋፍለን ኦዲት እናደርጋለን።